እንትወሰድ አዲስ አበባ ፖሊስ ኮሚሽን፣ አዲስ አበባ ፖሊስ ኮሚሽን ውስጥ አስራ ሰባት ቀናት ነው የታሰሩት። በኋላ ሀሳብ ወደ እስር ቤት ታሪክ ከመግባታችን በፊት እንግዲህ ይመስላል እና

ችተማሪችሚባር እዚህ ምክንያት እንዲያድርገናል አሁንም ማርን ብለናል። ምናምናቸውን እያመንን እነሱ ደግሞ በውሸት አምጥተው የሚደፈድፉብንን እየተከላከልን እምቢ ስንል እየተገረፍን በጣም ከባድ ነበር። ሲጨነቅ ሲረበሽ የነበረበት ሁኔታ ነበረ። ከአስራ ሰባት ቀን ምርመራ በኋላ ግን ምን ይፈጠራል? በወቅቱ ኡስታዞቹ ደግሞ በተራ መያዝ ይጀምራሉ። ኡስታዞቹ ሲያዙ ኡስታዝ አቡበክር አሕመድ፣ ሌሎችም አስራ ሰባቱ ኮሚቴዎች መካከል የተወሰኑት እና ሌሎች ደግሞ አስተባባሪ የነበሩት ተሰብስበው ወደ እንትን መጡ። ወደ ማዕከላዊ ይገባሉ። እኛ ያለንበት አዲስ አበባ ፖሊስ ኮሚሽን ነው። ከኛ አጠገብ ደግሞ በአፄ ኃይለሥላሴ ጊዜ የተሰራ ኦር ከዛ በፊትም ሊሆን ይችላል እርግጠኛ አይደሉም ግን በአፄ ኃይለሥላሴ ጊዜ በእስር ቤትነት ሲያገለግል የነበረው የፌዴራል ፖሊስ ኮሚሽን ነበረ። እነሱ እዛ ገብተዋል። ከዛ ምን ይፈጠራል አስራ ሰባተኛው ቀን ላይ ሁለት ጊዜ ፍርድ ቤት ቀረብ። ፍርድ ቤት ላይ ማረሰው ክስተት ህይወቴ እንደዛ ቀላልከሽ ራሱ ማቅ አይመስለኝም። ቀረብን። ልክ ስንቀርብ ክሳችን ተነበበ። የሚነበበው ክስ በጣም የሚያስደነግጥ ነው። ከሌ ከሌ ከሌ ተባለ እየተባለ ዳኛ የቀረበለትን ክስ ነው የሚያነበውና ገጀራ ይዞ ሀገር በመረበሽ የሀገር ክህደት ወንጀል በመፈጸም የኛን እምነት ካልተከተላችሁ ብሎ ሰዎችን በማስፈራራት እንዲህ በማድረግ በቃ ታሪኩ በጣም ብዙ ነው እና ሰምቼው ማልቃቸውን አልቃይዳ እንደዚህ እንደዚህ ገንዘብ በጆንያ እያ እየተላከላቸው እያከፋፈሉ እንደዚህ እንትን አድርገው ምናምን ምናምን በቃ መአት ነገር ተወራና። ቤተሰብ ፋዘር ነበረ ችሎት ውስጥ የዛ ቀን ሲነበብ እና እሱና እጄ እኔ በቃ አልቻልኩም፣ አለቀስኩኝ። በቃ እንደማልወጣ በቃ እስር ቤት እንደምንበሰበስ ጀስት ታወቀኝ ማለት ነው። ያ ሁሉ ዜና ምንድን ነው ክስተ ሲነበብ ማለት ነው። በኋላ ላይ ያው ከአስራ ሰባት ቀን በኋላ አንድ ቀን ይሄ መጀመሪያ ቀን የተቀበለኝ ኢንስፔክተር ሲሳይ አንኳኳ እና ምንድን ነው ይከፍትና ናውጣ ይለኛል። እቃህን ሰብስበው ጣ፣ በቃ ልፈታ ነው የዋስ መብት የተጠበቀ ቤተሰቤ እንትናለኝ ደስ ትኪር አረገ ማለት ነውና ብዬ በደስታ ቀኝ ስብስቤ ወጣሁ። ልክ ስወጣ በር ላይ መዝገብ ይዛ ምትመዘግባለች የሚፈቱ ሰዎች የሚመዘገቡበት ሊስት አለ እዛ ላይ ሲመዘገብ ደግሞ ተፈታው ብዬ በቃ ኩራት ተሰማኝ ተደሰቱ መከራዬን ያሳለፍኩትን አስራ ሰባት ቀን የጨለማ ቀናቶችን እንዳለ ረሷቸው በቃ ልፈታ ነው ከቤተሰብ የልቀላቀል ነው ቤተሰብ ማግኘት የለም አስራ ሰባት ቀን ሙሉ ቤተሰብ ማግኘት የለም ምግብ ይልኩልኛል በጥበቃ በአንድ ፖሊስ ምግቡን እቀበላለሁኝ ከዛ ሳህኑን እልካለሁ ምግብ እልካለሁ ልብስ ለእኔ ይልካሉ። ይድረሰኛ ድረሰኛ ድረሰኛ አያውቁም። ምግብ ይህ ድረሰኛ ድረሰኛ አያውቁም። በቃ ዝም ብሎ ይልካሉ። ይህ ቢመጣ በእንደዚህ አይነት መልኩ ነበር ስናሳልፈኝ። ሶ የዛ ቀን በቃ ከቤተሰብ ልገናኝ ነው ብዬ ልክ ልንወጣ ስንል በር ላይ አንድ ሰው ይመጣል። እኔ ማላውቀው ሰው ነው። ኮድ ሁለት ዲኤክስ መኪና ይዞ መጣ። ልክ ሲመጣ ሰላም አለኝ ሙባረክ፣ እንዴት ነህ ታጋዩ ምናምን ነገር ብሎ ሆነ ቆለለኝ እንዴት ነህ? ደህና። ምን አሰብኩኝ? ፋዘር ራሱ መምጣት ስላልቻለ ወይም ደግሞ የሚያውቀው የሆነ የመንግስት አመራር ውስጥ ምናምን የሚያውቀው የሆነ ሰው ልኮ ሊያስፈታኝ ነው በቃ ምናምን ብዬ እንትን አልኩኝ። ከዛ ፈረመና ኢንስፔክተሩ አስረከበኝ ለዚህ ሰውዬ። ይሄ ሰውዬ ቀየን ፌስታል ይዣለሁኝ፣ ፍራሽ ጠቅልይ ይዣለሁኝ፣ ትንሽ ፍራሽ ምናምን መተኛ። ተቀበለኝና መኪና ውስጥ ዴክስ መኪና ውስጥ ከተተው ከዛ በኋላ በር ከፍቶልኝ ግባ ሙባረክ ብሎ በክብር አስገባኝ። ተቀመጥኩኝ ማለት ነው። ከዛ በኋላ ገቢና ገባ እሱ ልክ ገቢና ሲገባ ሹፌሩ አለቃ ወዴት ነን አለ። ሙባረክን ቤቱ እናደርሰውና እኛ ወደ ቢሮ እንሄዳለን አለ። በጣም ተደሰጥኩኝ። በቀ ሹሮንኩኝ አሁን ወደ ቤት ሊሄድ ነው በቀ ነፋዘር እንዴት እዚህ አልመጡም እላለሁ በአንድ ጎን። ከዛ በአንድ ጎን ደግሞ ሀይ እንትፋ ሆኜ እየተንቀሳቀስኩኝ መኪናው እንደዚህ ከአዲስ አበባ ፖሊስ ኮሚሽን ወጣና እዛው ዩተርን አድርጎ ከአጠገቡ ያለው ግቢ የፌዴራል የምናምን የሚል የፌዴራል ፖሊስ ኮሚሽን ወንጀል ምርመራ ማዕከል ምናምን የሚል ታይትል ያለው ግቢ ግን ብታደረጉ ልክ ያገኙት ሙባረክ እንዴት ነ ምናምን ብሎ ጨብጦ ቀይን ተቀብሎ ያስገባኝ ሰውዬ ውሽ አደረገኝ። በአንድ ብሎ ታጋይ ሀገር በጥባጭ ረባሽ ነግባ ምናምን ነገር ብሎ ካለውበት መኪና ወጣ ለካ ሲል ብርሃኑ ይባላል ነበረ አቃቢ ህግ